በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የሉል እግዚአብሔር ቤተሰቦች የእመቤታችን የድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን፣ የሰማይታት፣ የሐዋርያት፣ የመላይክቱ ወዳጆች በእግዚአብሔር ፍጹም ሰላም ታቃል ሰላም እላችኋለሁ። እንደምን ልጅ አደረሳችሁ? አሜን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም በሁላችን ላይ ይደርያል። በዛሬው የኤዶም ቲዩብ መራ ግብራችን ሰሞነ ሕማማትን በተመለከተ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ እኛ ሲል የከፈለው ዋጋ በሚታሰብበት ስለ እኛ ሲል የተጨነቀው ጭንቀት የታመመ ሕማም በሚታሰብበት በልዩነት በሚታይበት በዚህ በሰሞነ ሕማማት ውስጥ ያሉትን ዕለታት ስያሜያቸውን እንደ አባቶቻችን እንደ ሊቃውንት እየተማማርን እየተነጋገርን እንቆያለን ማለት ነው። አባቶ አባቶቻችን ሊቃውንቱ እነዚህ በሰሙነ ሕማማት ውስጥ ያሉትን ዕለታት ከሆሳዕና እሁድ ጀምሮ እስከ ትንሣኤ ድረስ ያሉትን ዕለታት ለየራሳቸው ስያሜ ሰጥተዋቸው በበዓላቱ በዕለታቱ የሚታሰቡትን የሚከበሩትን ጌታችን የሰራቸውን ድንቅ ድንቅ ስራዎች እየተመለከትን እነሱን እያሰብን የጌታን ስራውን እያደነቅን ስግደታችንን፣ ጾማችንን እንድንጾም በሚል ለየዕለታቱ ሁሉ ትርጉም ሰጥተዋቸዋል። እንግዲህ ሰሞነ ሕማማት በልዩነት በተለየ መልኩ የጌታችን የመድኃኒታችን የኢየሱስ ክርስቶስ ስቃዩ፣ ሕማሙ የሚታሰብበት ነው። ልክ ነቢዩ ኢሳይያስ በትንቢተ ኢሳያስ ምዕራፍ 53 ቁጥር አራት ላይ ስለ መጨነቁ ስለ መሰቃየቱ ስለኛ ሲል የኛን በደል የኛን ስቃይ የኛን ጉዳት ለራሱ ተጎድቶ እኛን ለማዳን የከፈለውን ዋጋ በደንብ ይናገራልና በእርሱ ቁስል እኛ ተፈወስን እያለ ያስተምራልና በጌታችን በኢየሱስ ክርስቶስ ቁስል በእውነት እኛ ተፈውሰናል። በጌታችን በኢየሱስ ክርስቶስ ቁስል ከጨለማችን ወደ ብርሃን መተናልና ያ የጌታ መቁሰሉ የሚታሰብበት የጌታ ሕመሙ የሚታሰብበት የሚታይበት በልዩነት የሚታይበት ሳምንት ነው እና ይህ ሳምንት ለዚህ ሳምንት እንኳን አደረሳችሁ እያል በዛሬው የኤዶም ቲዩብ መራ ግብራችን የእለተ ሰኞ የተሰየመበትን ወይም በለ ተሰኞ ጌታችን ያደረገው የሰራውን እያነሳን እንነጋገራለን ማለት ነው። እንግዲህ እንደ አባቶቻችን እንደ ሊቃውንቱ አስተምሮ ርግመተ በለስ ይባላል። ሰኞ በለስን የረገምበት የበለስን እፅ የበለስን ዛፍ የረገመበት እለት ነው። እንዲሁም ደግሞ ቤተ መቅደሱን ያነጻበትና ቤተ መቅደሱን ያጸዳበት እለት ነው እያሉ አባቶች ይናገራሉ። እውነት ነው። ጌታችን መድኃኒታችን ኢየሱስ ስ ክርስቶስ በኦሳህና በዓል ላይ በዚያ ተገኝቶ ያ ሁሉ በዓሉ በኦሳህና ትላንት የተነጋገርነው ነገሮች ሁሉ ከተደረጉ በኋላ ሰኞ ሲጓዝ፣ ርቦት ነበረና ለምልማት ዛፎቿ አብበው ቅጠሎቿ ሰፍተው ለምልማት በለስን ከሩቅ ተመለከታትና ከበለስ ዛፍ ፍሬ ሊመገብ ወደ በለስ ተጠጋ ይላል እና ወደዚያች ወደ በለስ ሲሄድ ግን ከቅጠል ውጪ ፍሬ ሳታፈራ ነበር ያገኛትና ይህችን በለስም ጌታችን መድኃኒታችን ኢየሱስ ክርስቶስ እንደረገማት የማርቆስ ወንጌል ይናገራል። ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ማርቆስ ወንጌል ላይ ተጽፎ እንደምናገኘው ሁሉ በለሷን በሰዓቱ ፍሬ የምታፈራበት ወቅት አይደለም። ፍሬ አፍርታ የምትታይበት ወቅት አይደለም። ወቅቷ ገና ነው ፍሬ የምታፈራበት። ነገር ግን ጌታ ደርሶ ያቺ በለስ ፍሬ ሳታፈራ አግኝቷት እንደረገማት የማርቆስ ወንጌል ምዕራፍ 11 ከቁጥር 14 ጀምረን ስናነብ እናገኛለን። ጌታችን በእውነት ያቺን በለስ መርገምን ፈልጎ አይደለም። ማሰቢያ አይምሮ የሌላት ክፉና ደጉን እማትለይ ያቺ በለስ ተረግማም ምንም የሚመጣው ለውጥ የለም። ጌታም ያቺን በለስ መርገም አይደለም አላማው፣ ዋናው ምክንያቱና ጌታችን መድኃኒታችን ኢየሱስ ክርስቶስ በበለስ አንጻር ወይም ደግሞ በለስን እያሰብን እኛ በበለስ አሳቦ እኛን ሊያስተምረን የረገመው ኃጢአትን ነው ብለው አባቶች ይናገራሉና ይናገራሉ። በሁለተኛ ደረጃ ደግሞ እስራኤላውያንንም በዚሁ ልክ ረግሟቸዋል ብለው ይናገራሉ። እነዚህ እስራኤላውያን አባቶቻችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከመምጣቱና እነሱን ከማስተማሩ በፊት ብዙዎች ነቢያት ያስተማሯቸው፣ የመከሯቸው ከዛም በፊት ያሉ ታላላቅ አባቶች ከእነሱ ውስጥ የተገኙ ነገር ግን እነዚህ ሃይማኖትና ምግባርን አስተባብረው ያልያዙ ሃይማኖት አለን እኛ የአብርሃም ልጆች ነን ብለው በራሳቸው የሚመኩ ነገር ግን ሃይማኖትን ከምግባር ጋር ያላስተሳሰሩ ሃይማኖታቸው ሲፈተሽ ምግባር የሌለው ባዶ ሆኖ ተገኝቷልና በዚህ አንቀጽ ረግሟቸዋል ማለት ነው። ለምልመው ታይተዋል። ሃይማኖት እንዳላቸው ያስመስላሉ ሃይማኖታቸው ታይተዋል። ያቺ በለስ ከሩቁ ስትታይ ለምልማ ቅጠሏ ሰፍቶ እንደታየች ሁሉ ማለት ነው። ነገር ግን ወደ እሷ ቀረብ ሲል ፍሬን እንዳጣባት ሁሉ እነሱም ሃይማኖት አለን ብለው ይና ገራሉ ከሩቁ የሚታይ አለባበስ ይኖራቸዋል አለ ሃይማኖታቸው ነገር ግን ፍሬ ያላፈሩና የሃይማኖት ፍሬ ያልተገኘባቸው ናቸውና እነዚህን ጌታችን መድኃኒታችን ኢየሱስ ክርስቶስ ሃይማኖት ኖሯቸው በሃይማኖታቸው ፍሬ ያላፈሩትን እነዚህን በዚያች በለስ በለስ አንጻር አድርጎ ረግሟቸዋል ማለት ነው ሌላው እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በበለስ አንጻር ኃጢአትን ረግሟል ብለናል። በለስን እየተመለከትን እኛ በለስን እያሰብን፣ ነገር ግን የተረገመችው ኃጢአት ነች ማለት ነው። ኃጢአት እንግዲህ ሲሰሯት የምታስደስት፣ ሲያደርጓት ሰዎች የሚደሰቱባት የሚረኩባት፣ ነገር ግን በስተ መጨረሻ ውጤቷ ሞትና ውድቀት ነውና ያቺን ኃጢአትን በዚህ ረግሟታል፣ አዋርዷታል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ኃጢያት ሰዎች ይሰራሉ። የተለያየ አይነት ይፈጽመ የተለያየ አይነት ኃጢያት ይፈጽማሉ። እነዚህን ሁሉ ኃጢያቶች ሲሰሩ ይህንን ሲያደርጉ ግን በስተመጨረሻ ውጤቱ ያስደስተናል፣ ያረካናል ብለው አስበው ነው። ጌታችንም ለምልማ አብባ ሲመለከታት ውብ ሆና ሲያያት ሄዶ ከሷ በለስ ሊበላ እንደፈለገ ያቺ በለስ ግን ፍሬ ሳታፈራ እንደተገኘች ሁሉ እንዲሁ ኃጢያትም ሲሰሯት ደስ የምታሰኝ የምታረካ መንፈስን የምታድስ ትመስላለች የመጨረሻ ውጤቷ ግን ሞት፣ ውድቀት ነው ማለት ነው እና በዚሁ ጌታችን መድኃኒታችን ኢየሱስ ክርስቶስ ኦሪትንም ከኦሪት ያስቀራቸውንም ከኦሪት የተዋቸውንም ወይም ደግሞ እነዚያ የብሉይ ኪዳን ሰዎች የኦሪት ሰዎች ይሰሩት የነበረውንም ስራ የረገመው በዚህ አሳቦ ነው ብለው ይናገራሉ፣ ያስተምራሉ አባቶቻችን እንግዲህ በኦሪት ውስጥ የነበረ በአዲስ ኪዳን ላይ የቀረ ያበቃ የመስዋዕት ህግ፣ የመስዋዕት ስርዓት አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ ስጋውን ቆረሰ፣ ደሙን አፈሰሰና እኛን አንዴን ለአንዴና ለመጨረሻ ጊዜ ወደ ራሱ አቀረበን፣ ከራሱ ጋር አስታረቀን። በኦሪት ግን አባቶቻችን ወደ እግዚአብሔር ለመቅረብ፣ ወደ እግዚአብሔር ለመጠጋት የእንስሳትን ደም ያፈሱ ነበረ። በጉን ጥጃውን፣ በሬውን እያረዱ መስዋዕታቸውን ያቀርቡ ነበረ ለአንዴና ለመጨረሻ ጊዜ ያ እሚያድን እንዳልሆነ ይቺን በለስ ደግሞ የኦሪቱን የብሉይ ኪዳኑን ወደዚያው አስቀርቶታል ማለት ነው። እንግዲህ የጌታችን የመድኃኒታችን የኢየሱስ ክርስቶስን መከራውን፣ ስቃዩን፣ ህማሙን፣ ጭንቀቱን እናስባለን። በኦሪት በብሉይ ኪዳን ውስጥ ስንጸየፋቸው የነበሩ ነገሮች በብሉይ ኪዳን የነበሩ ሰዎች የሚጸየፉት በማህበረሰቡም ውስጥ የተጠላ የነበረ ምራቅ እንኳን በጌታችን በኢየሱስ ክርስቶስ በአይሁድ በራሳቸው ናቸው በሚጸየፉት በራሳቸው በአይሁድ ምራቅ ተተፍቶበታል ማለት ነው። በዚህ በኦሪት ዘውልቅ ምዕራፍ 12 ቁጥር 14 ጀምረን ስናነብ ለምራቅ ያላቸውን ቦታ ምራቅ ምን ያክል የተጠላና የተናቀ እንደሆነ እናገኛለን። ተጨማሪ ደግሞ ኦሪት ዘዳግም ምዕራፍ 25 ከቁጥር 8 ጀምረንም ስናይ ልክ እንዲሁ ምራቅ በብሉይ ኪዳን በነዚያ በአይሁድ መካከል በእስራኤላውያን መካከል የተጠላ እንደሆነ እናያለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን እነዚህ ራሳቸው ምራቃቸውን ተፍተውበታል ማለት ነው። እንግዲህ ቤተ መቅደስን ማንጻቱን ቤተ መቅደሱን ማጽዳቱን እንመለከታለን ብለናል። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ በተጓዘና ወደ ቤተ መቅደስ በሄደ ጊዜ በቤተ መቅደስ ውስጥ ሲለዋወጡ ሀብት ንብረት ሲቀያየሩ የተለያዩ እንስሳትን ለመሥዋዕት የሚመጣውን እንስሳት ሲሸጡ፣ ለንግድ ሲያቀርቡ ነበረ። እነዛ የቤተ መቅደሱ ኃላፊዎች ሊቀ ካህናቶቹና ጌታ ይህንን በተመለከተ ጊዜ ቤቴ የጸሎት ቤት ትባላለች፣ እናንተ ግን ቤቴን የወንበዴዎች ዋሻ አደረጋቸዋት ብሎ ገሠጻቸውና ከብቶቹን እንስሳቱን በጅራፉ እየገረፈ ከዛ እንዳሳደዳቸው እነዚህ ወርቅና ብር የሚለዋወጡትንም ጠረጴዛቸውን ገልብጦ ከዛ እንዳስወጣቸው እናንተ ቤቴን የሌባ ዋሻ፣ የወንበዴ ዋሻ አደረጋችሁት። ነገር ግን የቤቴ ግብሯ በቤቴ ጸሎት የሚጸለይባት የቤቴ ስራዋ ጸሎት በቀበል ሁሌም መታጠን መገልገል ነበር። እናንተ ግን የወንበዴዎች ዋሻ አደረጋችኋት ብሎ ጌታችን አይሁድን ገስጿቸዋል ማለት ነው። እንግዲህ ይህ የጌታችን እነሱን መገሰጽ ያላስ ያስደሰታቸው አይሁድ ጌታን እንዴት ከራሳቸው እንደሚያስወግዱትና እንዴት ለአንዴና ለመጨረሻ ጊዜ እንደሚያርቁት ተቀምጠው ተመካክረው ተነጋግረው ነበር እና ይቺ ዕለተ ሰኞ የመጀመሪያዋ የአይሁድ ምክርም እየተባለች ትነገራለች። ብርግጥ በዚህ በሰኞ ዕለተ አይሁድ ቢማከሩ ምክራቸው አልጸናላቸውም፣ አልረጋላቸውም። ሌላ ውይይት፣ ሌላ ምክር አስፈልጓቸዋል። ነገር ግን በዚህ ችለትም ቤተ መቅደሱን ስላጸዳው እነሱ የሚሰሩትን ክፉ ስራ ስለነቀፈባቸውና ስለከለከላቸው ስላወገዛቸው፣ በብስጭት በስሜት ተነስተው እንዴት ይህን ያደርግብናል ብለው ምክራቸውን አድርገው ነበር። ክርስቶስን እንዴት ከነሱ እንደሚያርቁት ተወያይተው ነበረ ይላሉ አባቶቻችንና እና በእርግጥ ምክራቸው ያለት አልጸናላቸው ማረጋላቸው ማለት ነው። ይህ እንግዲህ በዕለተ ሰኞ የሚታ ሰብ በሰኞ የምናስበው ይህንን ጌታ የሰራቸውን መልካም ስራዎች እያሰብን በአይምሯችን እያመላለስን እንድንሰግድ እንድንጾም ከአምላካችን ከእግዚአብሔር ጋር በይበልጥ እንድንገናኝና እንድንቀራረብ እንዲሁም ደግሞ ጌታችን በአንጻር በለስ ወይም በበለስ አንጻር የረገማትን ያቺን ኃጢአት እርግፍ አድርገን ትተናት ከአምላካችን ከእግዚአብሔር ጋር የምንቀራረብበት የመልካምና ክፉ ስራዎቻችንን አርቀን መልካም ስራዎች እየሰራን ከእግዚአብሔር ጋር የምንቀራረብበት ወቅት ያድርግልን። አሜን። ወስብሐት ለእግዚአብሔር።